ዛዮ ታደሰ ቅዱስ ጊዮርጊስ ንግድ ባንክ ከተቀላቀለ ጀምሮ ቡድኑ በተደጋጋሚ ሻምፒዮን ሲሆን፣ ንግስ በቀለ ንግስ በቀለ ንግስ በቀለ ጨዋታው በመልሶ ምልከታ እንደምንመለከተው ኳሱን የሚገርም ሁኔታ ነው። ጨዋታው በተጀመረ በአምስተኛው ደቂቃ ላይ ማስቆጠር የቻለችው ኪራጅ ሌላኛዋ ሴና ፏቁማ ቡድኗ ኢትዮጵያ ንግድ ባንክ በምስራቅ አፍሪካ ክለቦች ውድድር አዲስ አበባ በተዘጋጀ ውድድር ላይ ኮከብ ግባግቢ የሆነ ከጨረሱ ተጫዋቾች ውስጥ አንዷ ነች ሴና ፋቁማ። እንዲሁም በፕሪሚየር ሊጉም ሻምፒዮን ከሆኑ ተጫዋቾች ውስጥ ኮከብ ግባግቢ የሆነ ከጨረሱ ተጫዋቾች ውስጥ አንዷ ነች ሴና ፋቁማ። ልትመታ ተዘጋጅታለች ሴና ፋቁማ። ሴናፍ ሴናፍ ሴናፍ ሴናፍ ሆኖም ግሩም ኳስ ነበረ። ሀሳቤ ሙሶ አሪፍ ኳስን ያሻማች የነበረ ሆኖም ሴናፍ መጠቀም አልቻለችም። የማዘምቱን የተጫዋች ለውጥ ለማድረግ ተዘጋጅተዋል። አዳማ ከተማዎች አሁን ባለው ወቅታዊ የደረጃ ሁኔታ አ ቻይና ዋው ጥሩ ሙከራ ነበረ። አሁን ባለው ሂደት ከጋጣሚዎቹ ኢትዮጵያ ንግድ ባንክና ከአዳማ ከተማ ጨዋታ ተከትሎ ሁለቱም ቡድኖች ጨዋታው በዚህ የሚያጠናቀቁ ከሆነ ኢትዮጵያ ንግድ ባንክ አንደኛ ሐዋሳ ሁለተኛ ሲዳማ ሶስተኛ ልደታ ክፍለ ከተማ አራተኛ ኢትዮ ኤሌክትሪክ አምስተኛ መቻል ስድስተኛ ድሬዳዋ ሰባተኛ አርባ ምንጭ ከተማ ስምንተኛ አዳማ ከተማ ዘጠነኛ ቦሌ ክፍለ ከተማ አስረኛ አዲስ አበባ 11ኛ ባህር ዳር 12ኛ በመሆን የኢትዮጵያ ፕሪሚየር ሊግ የውድድር አመቱን መርሃ ግብር በዚህ የሚዘጉ ይሆናል። ቂርቆስ ክፍለ ከተማ በ22 ነጥብና በ22 የግብዳ እንዲሁም ረዴት አስረሳኸኝ ተመልሶ። ምልከታውን እንደምንመለከተው መሳይ ተመስገን ጣጣውን የጨረሰ ቀረጥ የተከፈለበት ኳስ ነው። ለረዴት አስረሳኝ የሰጠቻት መሳይ ተመስገን ምርጥ ኳስ ነው። ቂርቆስ ክፍለ ከተማ በ22 ነጥብና በ22 የግብዳ እንዲሁም አንበርቾ በ2 ነጥብና በ56 የግብዳ ሁለቱ ወራጅ ቡድኖች ሆነዋል። ሸገር ከተማ 13ተኛ እንዲሁም ይርጋ ጨፌ ቡና 14ተኛ ክለቦች ሆነው 2018 የኢትዮጵያ ፕሪሚየር ሊግ ተሳታፊ እንደሆኑ መሆናቸውን አረጋግጠዋል። ሂሩት ተስፋዬ በግሩም ሁኔታ ኳስ ለማቀበል ቦከራ ነበር። ለሴና ፏቁማ ብርቱካን ገብረ ክርስቶስ ለረሬት አስረሳኸኝ

ታው ከተጀመረ ሰባኛው ደቂቃ ተጠናቅቆ ወደ ሰባ አንደኛው እየተጓዝን ነው። ውጤት ኢትዮጵያ ንግድ ባንክ በንግስት በቀለ በደምቤት አስረሳኝና በሴና ዋቁማ አማካኝነት ሶስት ግቦችን አስቆጥሮ ሶስት ለባዶ እየመራ ይገኛል። ቲሩ ተስፋዬ እመቤት አዲሱ ለመሰረት ወርቅነህ መሰረት ወርቅነህ ለሴናፍ ሴናፍ ለረዴት ረዴት ረዴት ረዴት ረዴት አስረሳኸኝ። አዎ፣ ረዴት አስረሳኸኝ። ሴናፏ ቁማ ግሩም ኳስ ነበረ። አራት ለባዶ እንዲሁ አስራ ሁለተኛ ግቧን አስቆጥራለች። ሃያ ሁለት አስራ አራት አስራ ሁለት እና አስር ግቦች

የኢትዮጵያ ንግድ ባንክ አራት ለባዶ በሆነ ውጤት አዳማ ከተማን እየመራ ይገኛል። ረዴት አስረሳኝ ሁለት፣ ሴና ፏቁማ አንድ፣ እንዲሁም ንግስት በቀለ ቀዳሚውን ግብ አስቆጥረው አራት ለባዶ በሆነ ውጤት እየመሩ ይገኛሉ። ኢትዮጵያ ንግድ ባንክ በ26 ጨዋታዎች 62 ነጥቦችን በመሰብሰብ አንደኛ፣ ሐዋሳ በ54 ነጥብ ሁለተኛ፣ ሲዳማ በ48 ነጥብ ሶስተኛ፣ ልደታ ክፍለ ከተማ በ44 ነጥብ አራተኛ ኢትዮ ኤሌክትሪክ በ43 ነጥብ እና በ17 ግብ አምስተኛ፣ መቻል በሁለት ግቦች ተበልጦ ስድስተኛ፣ ድሬዳዋ በ38 ነጥብና አንድ ግብዳ ሰባተኛ፣ አርባ ምንጭ ከተማ በ31 ነጥብና በአምስት ግብዳ 8ተኛ አዳማ ከተማ 30 ነጥብ እንዲሁም አስር ግብዳ ንግሥት በቀለ ለራሷ ሁለተኛ ለክለቡዋ አምስተኛ ግብ አስቆጥራለች። ንግሥት በቀለ እንዲሁ ቦሌ የክፍለ ከተማ በ28 ነጥብ እና በአምስት የግብዳ አስረኛ እንዲሁም አዲስ አበባ ከተማ በ23 ነጥብና በ19 ግብዳ ስራ አንደኛ በ22 ነጥብና በ20 ግብዳ አርባ ምንጭ 12ኛ ደረጃ ላይ ተቀምጠዋል። ቻይና ብዛቸው ተቀይራ ወጥታ አስናን ሁሴን ገብታለች። እንዲሁ ፂዮን ሳህሌ ተቀይራ ወጥታ ጸባዖት መሐመድ ገብታለች። ጨዋታው ተጠናቀቀ። ኦሎምፒያድ ስፖርት ከኢትዮጵያ እግር ኳስ ፌዴሬሽን ጋር በመተባበር ከአንደኛው ሳምንት ጀምሮ እስከ ዛሬ 26ኛው ሳምንት ድረስ የኢትዮጵያ ሴቶች ፕሪሚየር ሊግን ውድድር ወደ እናንተ እያደረሰ ቆይቷል። ክቡራን ተመልካቾቻችን እጅግ እጅግ እጅግ አድርገን ነው የምናመሰግናችሁ። በ2018 የኢትዮጵያ ሴቶች ፕሪሚየር ሊግ እስከምንገናኝ ድረስ አብራችሁ እንድትቆዩ ነው እንጋብዘው። ሰላም እንድትሆኑ ነው እንጋብዘው። በ2018 የኢትዮጵያ ሴቶች ፕሪሚየር ሊግ በተሻለ ጥራትና በተሻለ ብቃት ወደ እናንተ ለመድረስ እንሞክራለን። ይህም የሚሆነው ግን የተመልካቾቻችን ድጋፍና ጥረት ነው። እጅግ አድርገን ነው የምናመሰግነው፣ እጅግ አድርገን ነው የምናመሰግነው አብራችሁ ስለነበራችሁ።